መቼ ነው ምናልቅስ? መቼ ነው ደም እንዲቆ... ኦርቶዶክስ ዓለምን ታንቀጠቅጥ የነበረችው ቤተ ክርስቲያን ዛሬ ሀገሯ ላይ ምን ነው? ምን እስከ መቼ ነው የኦርቶዶክስ ተዋሕዶ ልጆች የሚገደሉት? ኢንቴ ዋቶ ክርስቲያን በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩም። አሁን እንደምን አላችሁ። እንግዲህ አቶ ጣይር አሚኑ ይባላሉ። የሸርካ ወረዳ አስተዳዳሪ ናቸው። እንግዲህ ኦርቶዶክሲያን እንደ በግ የሚታረዱበት ወረዳ ነው። በዚህ ወረዳ ብቻ እስካሁን እንግዲህ በእኛ ጋር በደረሱን መረጃዎች መሰረት ከመቶ ሰላሳ በላይ ኦርቶዶክሲያን ተገልሏል እንግዲህ በሌሎች ጽሑፎች ግን በአርሲ ውስጥ ከአምስት መቶ እስከ አንድ ሺህ ሰው እንደተገደለ እየተነገረ ይገኛል። እንግዲህ መቶ ሰላሳ ያልኳችሁ ቁጥር በአርሲ በምስራቅ ብቻ ነው፣ በሸርካ ወረዳ፣ እሳቸው በሚያስተዳድሯት ወረዳ ውስጥ ብቻ የተገደለ ኦርቶዶክስ ያልናቸው። እንግዲህ እስካሁን ድረስ እንዲህ ተብሎ የወጣ ምንም አይነት መግለጫ የለም። እንዲቆም የተደረገበት መንገድ የለም። አሁንም ድረስ ኦርቶዶክሳውያን እየተገደሉ ነው። ብዙ ሀሳቦች እየተነሱ ይገኛሉ። እነዚህን መረጃዎች፣ ሀሳቦች ወደ እናንተ አድርሳለሁኝ። እስ አብረን እንቆይና ሁሉንም እንመልከት። እኛም ሀሳባችንን እንሰጣለን። ደስተኛ ሆነናል። ይህ ነገር ሁላችንም ወጥተን መቃወም፣ ማውገዝ አለብን። ይህ ነገር ለመቃወም ግዴታ ኦርቶዶክስ መሆን አይጠበቅብኝም። ሰባት ኦርቶዶክሳውያን በአሁን ሰዓት ላይ እያንዳንዳቸው የሶስት መቶ ሺህ ብር ጥያቄ ተጠይቀዋል። ብሩ ተከፍሎ ይመለሱ አይመለሱ እንኳን የሚያሳስብ ደረጃ ላይ ነው ያለ ነው። ይህ በእንዲህ እንዳለ ደግሞ አባቶቻችንና ሚዲያዎቻችን ከጎናችን ሆነው የአርሲ ደም መፍሰስን ይቃወማሉ ብለን ስንጠብቅ የአርባ ቀን ሰዓት እንግዲህ ብፁዓን አባቶች ብለን የምንጠራቸውን አባቶች መጠበቅ እስከምንገድል ድረስ መታገስ ነው የሚመስለኝ። እና አሁን ላይ ሁላችንም ድምፅ ሆነን መውጣት ካለብን በሚገባው ልክ መሄድ ባለበት ልክ መሄድ ያለብን ጊዜ ይመስለኛል። በጣም ብዙ ሀሳቦች የተነሱ ይገኛሉ። እስኪ ወደዚህኛው ሰው መሆን የራሱ በቂ ነው። በኦርቶዶክስ ደስተኛ ናቸው ማለት ነው። እመነኝ፣ ይሄ ነገር ነገ አንተን ቤት ይገባል። ዛሬ ሁላችንም ሃይማኖት ሳን ላይ ሁላችንም ወተን ፍትህ መጠየቅ አለብን። ምክንያቱም ዛሬ ይሄን ነገር በጋራ ማንቃወም ከሆነ ይሄ ድርጊት ሁላችን ነገ የኛ ቤት ይገባል። ይህን ደግሞ እመነኝ፣ አትጠራጠር እርግጠኛ ሆኜ የምነግርህ ዛሬ ወጥተህ ይህን ድርጊት ማታወግዝ ማትቃወም ከሆነ ነገ አንተን ቤት የሚገባል። ሁላችንም አሁን በዚህ ድርጊት ደስተኛ ሆነናል። አዎ ደስተኛ ሆነናል። ደስተኛ ባኖርማ ወጥተን ነበር ፍትህ የምንጠይቀው ወተን ነበር። ሁላችንም የምንቃወመው የምንወግዘው ይሄ ነገር ለመቃወም ግዴታ እኔ ኦርቶዶክስ መሆን አይጠብቅብኝም። ሰው መሆን የራሱ በቂ ነው። ምክንያቱም ዛሬ ይህን ነገር ማልቃወመው ከሆነ ነገ ቤት እንደሚመጣ አቃለሁ። ዛሬ ይህን ነገር ሁላችንም ወተን መቃወም ማውገዝ አለብን። በዚህ ጉዳይ ደስተኛ መሆን የለብንም። ሁላችሁ እኮ ሜዲሰር ድርጊቱን እቃወም። በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም። አይበቃም። እስከ መቼ ገዳዮች፣ የትኛውም እምነት የትኛውም ሃይማኖት ተከታዮች፣ ሰው መግደል በእናንተ እምነትና በእናንተ ሃይማኖት ውስጥ ያጸድቃል ያጸድቃችኋል? መንግስት፣ የጸጥታ አካላት፣ የህግ ሰዎች ለምዶ አታስቆሙት? ቺ ተዋህዶ ቤተ ክርስቲያን ምን ስላጠፋች? ምን አደረገች ኢትዮጵያ እንደ ሀገር ሀገር ሆና እንድትቀጥል ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ከመስበክ ውጪ ምን አድርጋ ምን አጥፍታ አባቶች ለምድኖ ዝም የምትሉት? ወደ ሄኖክ ሃሳብ እንመለሳለን። እንግዲህ ሰሞኑን የታገቱ በጫካ ውስጥ ያሉ ኦርቶዶክስያን ወጣቶች፣ ሴቶች፣ እናቶች፣ ልጆች፣ ጻድቃንን ጭመር ጫካ ውስጥ እንደሚገኙ የተለያዩ የመረጃ ምንጮች ወጥተዋል። በዚህም ዙሪያም ግን አሁንም ድረስ ነገም ድረስ ጥሩ ጉዳይ የሚቀጥል ነው። አሁን ዝምታን መርጠን ቁጭ የምንል አይነት ከሆነ ማለት ነው ይመስለኛል። አሁን ላይ ማህበራዊ ሚዲያ ላይ ቢጮም የሚባል አቅም ሊኖሩ ይችላል። እነዛ ለሚሞቱት ኦርቶዶክስ ያገር መፍትሄ እየሆነ አይደለም እና እስኪ እናንተ የሚመስላችሁን ሀሳብ ኮሜንት ላይ ያስቀምጡ። ወደ ሄኖክ ሀሳብ እንመለስ። ምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋሕዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ፣ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋሕዶ ልጆችን እግዚአብሔር ነፍሳቸው መልካም ሀሳብ ያላቸው በሌላ ቤተ እምነት ውስጥ የሚገኙ ይህንን ሀሳብ እየሰጡ ይገኛሉ። ይህንን ሀሳብ አድምጡት። ምክንያቱም ይሄ ጉዳይ በኦርቶዶክስ ያለ ብቻ የሚያበቃ ስላልሆነ እናንተም ከልብ ስሙት። ሌላ ቤተ እምነት ውስጥ የሚያላቸው የሚመስል ግን ድጋፍ ለምሳሌ የኦርቶዶክሳውያን እኔ ቻሌንጅ እንደጠሩ አላውቅም ነበር። የዚህን ወንድም ቪዲዮ ሳየው ጴንጤዎች ግን ለምን ታሽቀብጣላችሁ? ምናምን ምናምን ሲል ሰላም ሰላም፣ ሻሎም ሻሎም፣ ቅዱሳን ምናምን ብሎ ለምን ታሽቀብጣላችሁ? ለምን ይሄን ቻሌንጅ ተቀላቀላችሁ? ምናምን ሲል ሰማሁት። በጣም በጣም የሚገርማችሁ አመሰገንኩት። አላስታውስም ነበር አላወቅኩም ነበር ወንድሞቼ ኦርቶዶክሳውያን የሁላችሁ አንድ እውነት ልንገራችሁ፣ እነዚህ ሰዎች ተሳክቶላቸው ኦርቶዶክስን ቢያጠፉ እኛን ለማጥፋት ሳምንት አይፈጅባቸው። መከታዎቻችን ናችሁ፣ ምሽጎቻችን ናችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እና ይሄ ወንድም ለምንድን ነው የምታሽቃብጡት ብሏል እና ከተጠቁ ከተጎዱ ጋር አብሮ መቆም አብሮ መሆን ከሆነ ማሽቃበጥ፣ እኔም ጥሪ አስተላልፍላችኋለሁ። ፕሮቴስታንት ወንድሞቼ፣ ሙስሊም ወንድሞቼ ኑ አብረን እናሽቃጥ። ስምንት ዓመት ልጅ መገደል የለባትም። የሰማንያ 8 አዛውንት ዓመት አዛውንት መገደል የለበትም። የስምንት ዓመት ልጅ መገደል የለባትም። የሰማንያ ዓመት አዛውንት መገደል የለበትም ብሎ ጥሪ ማድረግ ማሽቃበጥ ከሆነ ማሽቃበጥ በጣም ደስ ይላል። ነዋብረን እናሽቃበጥ። አዎ፣ ማንም ሰው በሃይማኖቱ ምክንያት መሞት የለበትም። ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት፣ አንድ ሰው በማንነቱ ማመለካከቱ እና በሃይማኖቱ ምክንያት ከተገደለ የሰብአዊ መብት ጥሰት ነው ይላል። ጄኖሳይድ ነው እያደረጉ ያሉት። ጄኖሳይድን መቃወም አለብን፣ ማንም ይሁን። እኔ በመንግስት ቦታ በሆን እመኑኝ፣ የዞኑን እንትን ምርመራ እንዲካሄድበት ነው የማደርገው። የሰው ልጅ መሞት የለበትም፣ የሰው ልጅ መገደል የለበትም፣ ማንም ይሁን ምንም። ይህንን መናገር ማሽቃበጥ ከሆነ ይኸው ቻሌንጁን ተቀላቀያለሁ። ብዙ ፕሮቴስታንቶች ኑናሽ ሽቃጥ ብዙ ሙስሊም ወንድሞች ኑናሽ ሽቃጥ። ዛሬ የቆምኩለት ወንድሜ ነው ነገ ለጥፋት አብሮኝ ከታታይ ሁለት ሀሳቦችን አደርሳችኋለኝ። እነዚህን ሀሳቦች ከሰማም በኋላ አባታችን ብፁዕ አቡነ ናትናኤል ሜዲያ ግድያ ሙከራ ደርስ ደርሶባቸው ነበር። ስለዛ ጉዳይ በመጨረሻው ቪዲዮ የማሰማቸው ይሆናል። አብራችሁኝ ቆዩ። ሰዎችን እንዴት አድርገው እንደሚያርድ እያስተማራቸው ነው። በስላሴ ስም ማለት ነው። አያችሁ ይሄንን ታሪክ ነው ማለት አሁንስ መልሳላችሁ አሁን መልሳላችሁ መልሳላችሁ ወይ ማለት ነው። እስቲል እስካሁን ድረስ አርሲው ሰው እየታረደ ነው። ኦርቶዶክሳን እየታረዱ ነው። ታውቃላችሁ ማለት ነው እየታረዱ እስቲል እራሳቸው እየወሰዳቸው እየቀበራቸው ነው። እናንተ ድምጻቸውን የምትሰሙት ነው። ድምጻቸው ያልተሰማስ ታፍ ነው ማለት ነው። ውጪም ኑር ሀገርም ውስጥ ኖር ያለ ኦርቶዶክስ ምታንቀላፋ ካለህ እንግዲህ ጠብቅ ማለት ነው። የሆነቴ ነው የምነግራችሁ። ገባችሁ? ይሄኮ እንዴት እንደሚያርዱን እኮ እያስተማራችሁ እኮ ነው። በእናታችሁ ማለት ነው። እግዚአብሔር ማለት ታዲያ እነዚህ ሰው ናቸው እንዴ? እንዴት ሰው ከነዚህ ጋር ይኖራል? እንዴት ከነዚህ ጋር ሰው ይኖራል? ባበላን ባጠጣን በተቀበልናችሁ፣ እንዴት ሰው ከነዚህ ጋር ይኖራል? በስላሴ ስም ማለት ነው። እንዴት ከነዚህ ጋር ሰው ይኖራል? አይዶን አላውቅም፣ ፈጣሪ በሚያውቀው ማለት ነው። እንዴት ሰው የሰው ደም አርዶ እንዴት ያስደስተዋል? ሰውን እንዴት እኔ እንጃ ምን እንደምል አላውቅም። ፈጣሪ ፍረድ ብቻ ማለት ነው። እውነት ለመናገር ወዲህ ወዲያ ወዲህ አትበሉ፣ ታውቃላችሁ ማለት ነው ወዲህና ወዲህ እንትን አትበሉት ማለት ነው። አታደባብሱት ማለት ነው። ገባችሁ ማለት ነው። ኦርቶዶክሲያን ተመርጠው ነው እየተገደሉ ያሉት እየታረዱ ያሉት ማለት ነው። ገባችሁ። ስለዚህም ማለት ነው ኦርቶዶክሲያን የሚያዋጣን ምንድን ነው? እንደ ኢራኖች ነው። አለቀ በቃ እንደ ኢራኖች እኛ ከኢራን መማር አለብን፣ ከኢራን ኦርቶዶክሳውያን መማር አለብን። በቃ ማለት ነው። ኢራን አሁን ታውቃላችሁ፣ ምንም ለእናንተ የምናገራችሁ ነገር የለ ማለት ነው። ንቁ። ቱርክ ማን ነበረች? ፍልስጤም ማን ነበረች? ሶሪያ ማን ነበረች? ሴፈ መለኮትን ሴፈ ስላሴ የጻፈ እኮ ፍልስጤማዊ መሰለኝ። ውዳሴ ማርያምን የጻፈ እኮ ሶሪያዊ መሰለኝ ማለት ነው። ገባችሁ። ስለ ቱርክ ምን ብዬ ልንገራችሁ። ንቃ። እግዚአብሔር እኮ እንድንነቃ እያደረገን ነው። እኛ የዋሃች ስለሆን ምስኪን ስለሆንን ማለት ነው። ገባችሁ ማለት ነው። ምስኪን ስለሆንን፣ ክርስቲያኑ ምስኪን ስለሆነ፣ የኦርቶዶክስ ምስኪን የዋሃ ስለሆነ እግዚአብሔርን ከዚህ የበለጠ እንዴት አድርጎ እንደሚያነቀን አናቅም ማለት ነው። ንቃ። ቢጨንቀን ቢጠበን፣ ሀገር ሰላም ብታጣ፣ በሽታ ቢወረን ሀገራችን ላይ ጥፋቶች ቢፈጠሩ እንዲሁም የተለያዩ መዓቶች ቢመጡብን ከፈጣሪ በታች ሰላም የሚያወርዱልን እኚሁ የእምነት አባቶች ሆኖ ሳለ ለእነሱ ግን በምላሹ ሞትን እየሰጠናቸው ነው። ለጸሎታቸው መልስ የምንከፍላቸው ጥይት ሆኖ መገኘቱ በጣም ይከብዳል። በሰሞኑ የምንሰማቸው ነገሮች በጣም የሚከብዱና ለአእምሮ እንኳን በጣም የሚሰቀጥጡ ናቸው። ሀገር ብትቸገር ለሀገር የሚጸልዩ እንዲሁም ለወገናቸው ሰላምና ለወገናቸው አንድነት ፍቅርን የሚሰብኩ አባቶች በግፍ እየተገደሉ ነው። ለሀገራችን ዋርካና ጥላ የሚሆኑ የእምነት አባቶች ስለምንስ በየእምነት ቦታቸው ይገደላሉ? በሰሞኑ እየሰማነው ያለነው በእምነት ቦታ ለሚገደሉ አባቶች ለምን ብለን ድምፅ ልንሆናቸው ይገባል። ይህን ጩኸት ለዓለም እንድናሰማ ለሁላችሁም ጥሪ እናቀርባለን። የእምነት ቦታ ላይ መንገድ የሚያሳዩ አባቶቻችን ከተገደሉብን ወዴት እንሄዳለን? ወጣቶችን ሰብስበውና አቅፈው ወደ እምነት ቦታ እንድንመለስ የሚያደርጉ አባቶች ስለሆኑ ድምፅ ልንሆናቸው ይገባል። ለእኛ ለልጆቻቸው በጾሙ በጸለዩ እንዲሁም ተንበርክከው በለመኑ፣ ይሄ ነው ውለታቸው፣ ይሄ ነው ክፍያቸው፣ ለጸሎታቸው መልስ ጥይት ነው። ይህ ቪዲዮ ለብዙ ሰው እንዲደርስ ኮፒ ሊንክና ሼር በማድረግ እንድታግዙኝ ስል እጠይቃቸዋለሁ። ፍትህ፣ በእምነት ቦታ ለሚገደሉ እናት አባቶቻችን ደርሳችሁ። አቡነ ናትናኤል ላይ ተቃቱ የነበረ ጥቃት ነው። ስለዛ መረጃ ወንድማችን ነጋሽ በዳዳ ያወ መረጃ ትላንትና ንግስ በነገራችን ላይ ቅድም ያልኩት ሀሳብ የማይመለከታቸው በየንግስ ላይ እየተገኙ ያልኩትን ሀሳብ ብፁዕ አባታችን አይመለከታቸውም። ምክንያቱም የማይመለከታቸው አንደኛ ወቅትም ጊዜም ሳይጠብቁ ሞት እንኳን ከመጣ ከልጆቼ ፊት አለሁ ብለው አለሁ ብለው ሞትን ከአንዴም ሁለት ሶስቴ ያሸነፉ አባት ናቸው። የትም ቢናገሩ ያምርባቸዋል። የትም በቋንቋ አገልግሎት ተብሎ በቋንቋ አገልግሎት ተብሎ ያሁሉ ሲታምስ ቋንቋን ከሳቸው የተሻለ የሚገልጠው አባት የለም። ቢሰብኩ ቢዘምሩ ቢናገሩ ልክ የሆነ ከቤተ ክርስቲያን ልክነቷን ሊያሳዩ የሚችሉ ቆራጥ አባት ናቸው። ብፁዕ አቡነ ናትናኤል ዘ ሚኒሶታ አሁን ኮሎራዶ ላይም አሉ። ወኔው የሞተ የተሰለበ ሁሉን ነገር በእግዚአብሔር እያሳበበ አየህሉ ተብተና ነው። ሁሉ እንዴት ትበዛለ? ከአንድ ቤተሰብ ስምንት ሰው ነው የተገደለው። ቀሲስ ከአንድ ቤተሰብ ስምንት ሰው ነው የተገደለው። እንዴት ነው የሚበዛው? በአንድ ሳምንት አርባ ስምንት ሰው ነው የሞተው። እንዴት ነው የሚበዛው? በሁለት ዓመት ጦርነት አንድ ሚሊዮን ትግሬ እስካሁን የአማራ አልተቆጠረም። ምናልባት አምስት ስድስት ሚሊዮን አማራ ሞቷል እስካሁን ገለውታል፣ አልተቆጠረም። እንዴት ነው የምትበዛው? እነሱ አራት ሚስት ያገባሉ፣ ስድስት ሚስት ያገባሉ፣ አርባ ሃምሳ ይወልዳሉ። እነሱ ይበዛሉ። ገዳይ የበዛ ዋች እያነሰ ነው የሚሄደው። እውነቱ ይሄ በኢኮኖሚ ጠንካራ ናቸው። ሱቁ የነሱ ነው፣ ዳቦ ቤቱ የነሱ ነው፣ ገቢው የነሱ ነው። ባንክ ከፍቷል። አሁን ትልቁ ነገር ደግሞ ባንክ ከፍቷል። አብይ አመድ ባንክ ከፍቶላቸዋል። የእስልምና ባንክ ብዙ ነው። እውነቱ ነገር የእስልምና ባንክ ብዙ ነው። የላት ቆይ ነገር ይጨርሻል። የላት ስለዚህ መኒላው እንደዚህ ይሰራል። አረቦቹ ብር ቢልኩ ምን ቢል ማን ያዛ ባንኩን የበላይኛው እነሱ ናቸው፣ የበታችኛው እነሱ ናቸው። ሰይፉ ገብቶ ገብቶ ተቀምጧል። በየመስጊዱ ስር ስልጠና ነው። በአርሲ ጉዳይ በአርሲ ላይ ከሚከሰቱት ኢትዮጵያ ላይ ከሚከሰቱት ኦርቶዶክሲ ላይ በተቃጡት ጥቃቶች ዙሪያ በተሰሟቸው ብዬ ያሰባሰብኳቸውን አስብኳቸውን መረጃዎች አሰማኋችሁ። እንግዲህ በተለያዩ በአውሮፓ ሀገራት ያላችሁ ኦርቶዶክሲያን ወንበር ያላችሁበት አስርም ሆኖ አምስትም ሆኖ ድምጻችሁን ለማሰማት አታንሱ። ሁላችሁም ወንድሞቻችን ቴዶ እንዲሁም ደግሞ ሌሎች መምህራንም የተለያዩ ጥሪዎችን በማቅረብ ላይ ይገኛሉ። እኔም በመሰራችሁ ቪዲዮዎች ከስር ከስር መረጃዎቹን በየት ቦታ፣ መቼ እንደሚደረግ ማሳወቃችሁ ይሆናል። እናንተ ይህን ቻናል ሰብስክራይብ እና ላይክ በማድረግ ለሌሎቹ እንዲደርስ አቅማችሁን እንድታደርጉ ነው። ሁላችንም በዚህ ሰዓት ዝምታን መርጠን ሳይሆን መደረግ ያለበት ውሳኔ፣ መደረግ ያለበት ተግባር በዚህ ሰዓት ያልተደረገ ነገ ላይ በምንም ሁኔታ ሊደረግ አይችልምና እባካችሁ በመላው ዓለም ያላችሁ ኦርቶዶክሲያን ወንድምና ህቶቻችን ድምፅ እንድትሆኑ በአገር ውስጥም ያላችሁ ዝምታን መርጣችሁ ድምጻችሁን ያጠፋችሁ ዛሬ ላይ ድምፅ ያልሆናችሁላት ቤተክርስቲያን ነገ ላይ ምንም ልጠቅሞት አትችሉምና እባካችሁ ድምፅ በመሆን የበኩላችሁ እንታደርጉ ነው። በመጨረሻ መመር ሄኖክን ሀሳብ ላሰማችሁ። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ ምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ እማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት፣ የመጀመሪያው ስቴጅ ላይ ያላችሁት ማለት ደፍሮ እኔ እንዲህ ነኝ ማለት አቃተው ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተ ክርስቲያን ለሚሄደው ለማለት የሚፈሩ ሴቶች አሉ። ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍራውን እኛ በእሱ ልናፍር ነው እንናፍር በሆነ